ይሄ የምታዩት የፔፓል አካውንት ከተከፈተ ኦልሞስት ሁለት ዓመት ሁኖታል። የዛኔ ፔፓል አካውንት ወዲያው በሚዘጋበት ጊዜ ዛሬ ሁለት ዓመት ፔፓል አካውንት ከፍታችሁ ቢበዛ አምስት ወር ነበር የሚቆየው። ሁለት ወር፣ ሶስት ወር እየቆየ በሚዘጋበት ጊዜ ብዙ አካውንት ከፍቼ ነበረ። ይሄ ከዛ ውስጥ የቀረ ነው። ኦልሞስት ሁለት ዓመት ሁኖታል። እሱን እንዲህ ነው የምናውቀው ካላችሁኝ ኢሜይል ላይ ገብቼ ሰርች ማድረጉ ላይ ፔፓል አካውንት ብዬ ላሳያችሁ የተላከውን ኢሜይል ወደ መጨረሻ ሄጄ የመጨረሻውን ኖቲፊኬሽን የተላከውን ላሳያችሁ የመጨረሻውን እንግዲህ ስራጣው ትደልቸዋለሁ። ይሄ ፓስወርድ የጠፍቶ ፓስወርድ የቀየርኩበት የተላከልኝ ኢሜይል ነው። እንደምታዩት ማህመድ ሁሴን ይላል። ፔፓል አካውንት ላይ ማህመድ ሁሴን የሚለው እንግዲህ እንደምታዩት ይሄ ሚሴጅ የተላከው ሜ 4 2024 ነው ማለት አመት ከሶስት ወር ኦገስት ላይ ያለ ነው አመት ከሶስት ወር ምናምን ሆኖታል። ይህ ማለት በጣም የቆየ አካውንት ነው። ምንም የደረሰበት ነገር የለም። አካውንቱ እስካሁን ይሰራል። ለመሞከር ብዬም አስር ሳንቲ ጣል አድርጌበት ነበረ ከክሊፕ ክላፕ ስከሚባል አፕሊኬሽን ተቀብሏል። ይህም ፔፓል አካውንት እንዴት አድርገን መክፈት እንደምንችል በዛሬው ቪዲዮ ያሳያችኋለሁ። የሙሉ ቪዲዮን ተከታተሉት እሺ። በመጀመሪያ ወደ ክሮም አፕሊኬሽን ትገቡና ሰርች ማድረጊያው ላይ ፔፓል ዶት ኮም ስላሽ ኤልስ ወይም ፔፓል ዶት ኮም ስላሽ ኤኢ ትላላችሁ ኤልኤስ ማለት ሌሴቶ ማለት ሲሆን ኤኢ ማለት ደግሞ አቡደቢ ማለት ነው እኔ በኤልኤስ በሌሴቶ ሰርች አረግና መጀመሪያ ላይ የሚመጣልኝን እነከዋለሁ ከዛ ወደ ውስጥ ያስገባችኋል እንደዚህ ወደ ብሳቱ ካስገባችሁ በኋላ ሳይን አፕ የሚል ፊትለፊት አታገኙም ስለዚህ ከላይ ሜኑ የምትለዋን አንዴ ትነኩና ከስር እንደዚች ጋር ሳይን አፕ የምትላለች እሷን ትነኩታላችሁ ከዛ ወደዚህ ይወስዳችኋል ፐርሰናል አካውንት ነው ቢዝነስ አካውንት ይላችኋል ቢዝነስ አካውንት ይሻልናል። ቀለል እንዲለን ቢዝነስ አካውንት ብለን ኮንቲኒውን እንላለን። ከዛ እዚህ ላይ ኢንፎርሜሽን አስገቡላችኋል። የመጀመሪያ ፈርስት ኔም ነው። እዚህ ጋር ስማችሁን ታስገባላችሁ፣ የራሳችሁን። የሁለተኛው የአባታችሁን ስም እዚህ ጋር ታስገባላችሁ። ከዛ ዚች ጋር ኢሜይላችሁን አስገቡላችኋል። ኢሜላችሁን እዚህ ጋር ታስገቡለታላችሁ። ከዛ እዚህ ጋር ፓስወርድ ፓስወርዱ እዚህ ጋር እንደምታዩት ከስምንት እስከ 20 ካራክተር ነው መሆን ያለበት። አፐርኬዝና ሎርኬዝ ካፒታል ሌተርና ስሞል ሌተር መያዝ አለበት። በዛውም ስላሽ አት ምናምን የሚሉትም መያዝ ያለበት ስትሮንግ እንዲሆን ማለት ነው። ከዛ ዚች ጋር ፓስወርዳችሁን ታስገቡለት አላችሁ ከዛ ፓስወርዳችሁን ስታስገቡ እዚህ ጋር ሶስቱ መራየት መብራታቸውን ቼክ አርጉና ከስር እዚች ጋር ከስር ቦክሷን ታበሩትና አግሪ ኤንድ ኮንቲኑ ክሬት አካውንት አግሪ ኤንድ ክሬት አካውንት ትሉታላችሁ። አያም ኖት ሮቦት ትሉታላችሁ እዚህ ጋር። ከዛ ሎድ ያደረገና እንደዚህ አምጣላችኋል። ሞተር ሳይክሉን ምረጡ ይላችኋል። እናንተ ምረጡ የተባላችሁትን ትመርጡና ቬሪፋይ የሚለውን ትነኩታላችሁ። ከዛ ወደ በኢሜላችሁ ኮድ ይላካል። እሱን ስነኩት በኢሜላችሁ ኮድ ይልክላችኋል። እሱን ኮድ እዚህ አምጥታችሁ አስገቡ ነው የሚላችሁ። እንደምታዩት ኢሜል አካውንቴ ላይ ኮር ተልኮልኛል፣ 169923 የሚል ኮር ተልኮልኛል። እዚህ ጋ 169923 ብዬ አስገብቼ ሰብሚት እለዋለሁ። ከዛ ሰብሚት ካደረጋችሁት በኋላ ትንሽ ሎድ ያደርግና ወደዚህ ወስዳችኋል። እዚህ ጋር ሌትስ ጎ የሚለውን አንዴ ተነኩታላችሁ ከዛ እዚህ ጋር ቢዝነስ ነው የምንፈልገው። ቢዝነስ አካውንት ትሉትና እንደዚች ቦክስ ይከፍትላቸዋል። እሱን ነክታችሁ ዝም ብላችሁ ከዚህ ውስጥ አንዱን ትመርጥለታላችሁ። ፕራይቬት ኮርፖሬሽን የሚለውን ልምረጥለትና ኔክስ ትለዋለሁ። ከዛ እዚህ ጋር የቢዝነስ ኔማችሁን አስገቡላችኋል። ከላይ እዚህ ጋር የምታዩት ችኛ ማለት ችኛ ይል ጆን የሚለው እሱን እንደሱ ማለት ነው። እኔ ዝም ብዬ ኮንቴንት ክሬተር ልበለው። ከዛ ዚች ጋ ራሱን ስም ይጠቀምልኝ። እዛ ቢዝነስ ነንበር ይላል። እዚች ጋ ቀጣዩ ላይ ቢዝነስ ነንበር ስለሌለን ቢዝነስ ነንበር የለንም እሱን እናሳልፋለን። ቢዝነስ ነንበር ካላችሁ ታስገብታላችሁ። ከዛ ዚች ጋ ፕሮዳክት ኦር ሰርቪስ ይላል። የመጀመሪያው ዝም ብላችሁ ምረጡለት፣ ጀኔራል ምናምን የሚለውን እሱን እንመረጥለታለን። ዩ ኤስ ዲ ከረንሲው ራሱ ዶላሪውን እዛ እዚህ ጋር ዌብሳይት ታስገቡ ይላችኋል። ዌብሳይት የለንም እንለዋለን። ከዛ እዚህ ጋር ስልክ ቁጥር ታስገቡላታላችሁ። ምንም ችግር የለም፣ ችግር የለውም። የራሳችሁን ስልክ ቁጥር እዚህ ጋር ታስገቡላታላችሁ። የኢትዮጵያ መርጣችሁ ስልክ ቁጥራችሁን እዚህ ጋር ታስገቡላታላችሁ። ስልክ ቁጥር እኔ እዚህ ጋር አስገባለታለሁ። ከዛ እዚች ጋር ነው አሁን ከስር አሪስ ዋን አሪስ ላይን ቱ ምናምን የሚለው እዚች ጋር ነው ዋናው ጭው ያለው እዚች ጋር አሁን ማስገባላችሁ እኔ ማስገባው በስትክክል፣ እናንተ አንድ በአንድ ታስገባላችሁ። ወይ በወረቀት ጽፋችሁት ወይ ስክሪንሾት አድርጉትና እዚ ጋር የማስገባቸውን እናንተ ጋር ስከፍቱ ሙሉ ይሄኛውን። ምንም መሳሳት የለባችሁ። ይን ከተሳሳታችሁ አካውንቱ የኢትዮጵያ መሆኑ ስለሚያውቁት ወዲያው ነው ባን የሚያደርጉባችሁ። ስለዚህ ይህን እኔ እንደማስገባው አድርጋችሁ ምንም ሳተሳሳቱ እናንተ ላይም ታስገባላችሁ። የመጀመሪያው ዴኬን ትሉታላችሁ፣ የሁለተኛውን ሌሴቶ ትሉትና የሶስተኛውንም ዴኬን ትሉታላችሁ። በቃ እኔ እዚጋ እንደማስገባው አምስቱን ቦክሶች እኔ እንደማስገባው አድርጋችሁ በስትክል እናንተ ታስገባላችሁ። ፖስታል ኮድ የሚለውንም እኔ እዚጋ እንዳስገባት 700 ትሉታላችሁ። ፖስታል ኮድንም ጀስት በቃ ዚ እንዳስገባት ኢንፎርሜሽን እናንተ ዚችጋ ሪስ ሪሶቹን ሙሉ ስክሪንሹት አንሱትና እንዴ ወይም በወረቀት ጽፋችሁ ስከፍቱ እነዚህን ብቻ ማስገባት ነው። ከዛ እዚች ጋ ቼክ ታደርጉና ሙሉ ካስገባችሁ በኋላ ቼክ ታደርጉትና ከስር ኔክስት የሚለውን አንዴ የተነኩታላችሁ። እዛ ዚጋ ኮንፊርም ይላችኋል። ኮንፊርም የሚለውን አንዴ ትነኩታላችሁ። እዛ እዚች ጋ እንደገና ወደ ሌላ ፎርም እንደሞሉለት ያስገባላቸኋል። ስሙንና የአባታችሁን ስም ራሱ ያስገባላቸኋል። እዚጋ የተወለዳችሁበትን ቀን ምናምን የምታስገቡበት ነው። የተወለዳችሁበትን ቀን እዚች ጋር ታስገቡለታላችሁ። ቀን ስታስገቡ ማስታወስ ያለባችሁ ከ18 ዓመት በታች ከሆነ አካውንቱ ስለማይከፍትላችሁ እድሜያችሁን ከ18 ዓመት በላይ አርጉት። ከዛ እዚች ጋርም ስልክ ቁጥራችሁን እንደቀደሙ ታስገቡለታላችሁ። ኢትዮጵያ የሚል ፈልገን ኢትዮጵያ ኢትዮጵያ ኢትዮጵያ የትነሻንች ስችት ኢትዮጵያ የምትለውን 25 ፈልገን ስልክ ቁጥራችንን እዚህ ጋር እናስገባለታለን እንደቀድሙ ከዛ ዝች ጋር የቅድሙን ተመሳሳይ ነገር ነው። ሙሉ ስለሚላችሁ ከላይ የዚች ጋር ቦክስ አለች፣ እሷን ብቻ ስነኩት ራሱ አውቶማቲካሊ ቅድም ያስገባችሁትን እዚ ጋር ራሱ ያስገባላችኋል። ከዛ እዚህ ጋር ሙሉ አስገብታችሁ ከጨረሳችሁ በኋላ ከስር ኔክስት የምትላለች ኔክስት የምትለውን ትነኩታላችሁ። ከዛ እዚጋ ኮንፊርም አድርጉ ይላችኋል፣ ኮንፊርም ትሉታላችሁ። ከዛ ወደዚህ ያስገባችኋል፣ ጎቱ ሆምፔጅ ትሉታላችሁ። እንደምታዩት በቀላሉ አካውንታችን ተከፍቷል ማለት ነው። ይህ አሁን የከፈትነው አካውንት ነው። ሀይ መሐመድ ሁሴን ይላል። ስማችን መሐመድ ሁሴን ነው። ከላይ እንደምታዩት ላይ ኮንተንት ክሬተር ብለን ነበር ያስገባነው ስማችንን። እንደምታዩት ከላይ ኮንተንት ክሬተር ነው የሚለው አሁን የከፈትነው አካውንት ነው። እዚህ ጋር ሎድ እያደረገ ስለሆነ ነው። ሁሉንም ላሳያቸው። ይኸው እንደምታዩት ዜሮ ዜሮ ይላል። ምንም ያስገባንበት ነገር የለም። አሁን የከፈትነው አካውንት ነው። እንደዚህ አድርገን በቀላሉ ፔፓል አካውንት መክፈት እንችላለን ማለት ነው። እዚህ ጋር እንደምታዩት ኢሜላችንም ላይ ዌልካም ቱ ዩር ኒው ፔፓል ቢዝነስ አካውንት ብለው ኢሜል ተልኮልናል። እንደምታዩት አካውንታችን ተከፍቷል ማለት ነው። ወደ አካውንታችን እንመለስ እና በደንብ እንዲታያችሁ ከፈለጋችሁ ሶስት ነጥቡን ነክታችሁ ክሮም ላይ ዴስክቶፕ ሞድ ስታደረጉት አካውንታችሁን እንደፈለጋችሁ በደንብ መቆጣጠር ትችላላችሁ። እንደዚህ አድርጋችሁ ሌላኛው ማስተካከል ያለባችሁ ከላይ ዚጋር ኖቲፊኬሽን የምትለውን አይከን ከነካችሁ በኋላ እዚች ጋር ቬሪፋይ ዩር ኢሜይል የሚል ኖቲፊኬሽን ከመጣላችሁ እሱን ነክታችሁ ኢሜላችሁን ቬሪፋይ ማድረግ አለባችሁ። ሌላኛው እዚጋ ሶስት ነጥቡን ነክታችሁ እዚህ ውስጥ አካውንት ሲቲንግ እና ፕሮፋይል ሲቲንግ የሚለው ውስጥ ምንም ነገር ለማስተካከል እንዳሞክሩ። እዚህ ጋ የሆነች ነገር ራሱ ለማስተካከል ከሞከራችሁ ወዲያው ከኢትዮጵያ እንደሆነ ስለሚባንንባችሁ አካውንታችሁ ብዙም ሳይቆይ ባን ያደርጓቸዋል። ስለዚህ እዚጋ ገብታችሁ ምንም ነገር ለማስተካከል እንዳሞክሩ። በቃ አካውንቱን ከከፍታችሁ በኋላ ዝም ብላችሁ መጠቀም ይቻላል። እሺ፣ እዚህ ድረስ ቪዲዮን ካያችሁት በቀላሉ ፔፓል አካውንት መክፈት ይችላችኋል ማለት ነው። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ እንደዚህ አይነት ያበደና ጠቃሚ መረጃ ቪዲዮ እስክንገናኝ ፒስ አውት፣ ይመቻችሁ።